አላህ መንፈስ ነው ወይስ ምንድን ነው? የት ነው ያለው? ከሞትሽ በኋላ አላህ ጋ እንደምትሄጅ እርግጠኛ ነሽ? ደህና፣ አንደኛ ነገር አላህ የት እንዳለ ምን እንደሆነ አታውቂም፣ አላህ አታውቂም። ሶስተኛ ለምን እንደተከተልሽው፣ አራተኛ አላህን በመከተልሽ ሕይወት እንደምታገኝ እንኳን እርግጠኛ አይደለሽም። ስለዚህ አንቺ ኦልሬዲ ሞተሻል። በጣም የሚያስቀኝ የጴንጤዎች ባህሪ የላሸቀው ሞራላቸው ነው። እነሱ የሃይማኖት ሰባኪ ሆነው ምንም ማያቅን ወጣት እየበላ እየጠጣ የሚመሽለት የሚነጋለትን ሃይማኖትን ምንም ነገር የማያቅን ሰው ና ስለ ሃይማኖት እንወዳደር የሚሉት ነው። ያንን ሰውዬ ጊዜ ስጡትና እንደናንተ የራሱንም ሃይማኖት ሆነ የናንተን መጽሐፍ ቅዱስ ያንብብና ከናንተ የሃይማኖት ሰባኪነት ሌቭል ጋር እኩል ይሁንና ተነጋገሩት። ምንም አይነት የሌቭል ግንኙነት ሳይኖር ያኛው በዜሮ እናንተ ራሳችሁ አዘጋጅታችሁ እንደዚህ አይነት ጨዋታ መጫወት የሽንፈት ምልክት ነው። ጴንጤዎች፣ እንዲህ አይነት የላሸቀ ሞራላችሁን አቁሙ። ለማንኛውም ልጅ የቀጠፈበትን ከቁርአንና ከመጽሐፍ ቅዱስ እንመልስ። ኦልሬዲ ልጅቱ ስለ ሃይማኖታ ምንም የምታውቀው ነገር የላትም። አላህ ሰው ነው ወይስ መንፈስ ነው ብሎ ጠይቋታል። አላህ ሰውም አይደለም መንፈስም አይደለም አካልም አይባልም። አላህ መለኮት ነው፣ የሚመለክ መለኮት ነው። አምላካችን አላህ ስብሃነወተዓላ በተከበረ ቃሉ በስረቱል በቀራ በተለያዩ ስራዎች ላይ አምላካችን አላህ ስብሃነወተዓላ አላህ እሱ አምላክ እንደሆነ ተናግሯል። ለምሳሌ በስረቱል በቀራ 255 አንቀጽ ላይ አላህ ከእርሱ በቀር ሌላ አምላክ የለም፣ አላህ አምላክ ነው

ቱ መስተዋል አርሽ ይላል አምላካችን አለ ስብ ተአላ ከፍጥረት በላይ ከፍ ያለ ነው ቦታ ጊዜ ዘመን ሰኮንድና ደቂቃ ሰዓታት አያስፈልጉትም አምላካችን አለ ስብ ተአላ የዘመን የጊዜ የቦታ የሰኮንዶችና የሰዓታት ፈጣሪ ነው እነዚህ አቅጣጫዎች ቦታዎች እና ጊዜያቶች ለሱ አያስፈልጉትም እነዛለኛን የፈጠረልን በመሆኑም አምላካችን አለ ስብ ተአላ ከፍጥረታት በላይ ከፍ ያለ አምላክ ነው በሶስተኛ ደረጃ እየጠየቃት አላህን ለምን እንደምትከተይ አታቂም ብሏታል። አልመለሰችም ስለማታውቀው። ነገር ግን እኛ ሙስሊሞች አላህን የምንከተለው አምላካችን ፈጣሪያችን ስለሆነ ስለፈጠረን ነው። ለዛም ነው አምላካችን አላሁ Subhanahu Wa Ta'ala በስረቱ ዛሪያት አንቀጽ 56 ላይ ወማ ኸለቅቱል ጅን ወልኢንስ ኢላ ሊያዕቡዱኒ ብሏል። ጋኔንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ብሏል። የምንከተለው የምንገዛው እሱን እንድንገዛው ስለ የፈጠረን እንደሆነ ነው የነገረን በቁርአን ላይ ነገር ግን መጽሐፍ ቅዱስ ላይ የሰው ልጅ ለምን ዓላማ እንደተፈጠረ ራሱ መልስ የለም መረጃ የለም አራተኛ ላይ የጠየቃት አላህን በመከተል ህይወትን ተስፋን አታገኝም እያለ ሲዋሽ ነበር። አምላካችን አላህ Subhanahu Ta'ala በስረቱ ኑር ማለትም በብርሃን ምዕራፍ አንቀጽ 55 ላይ አምላካችን አላህ Subhanahu Ta'ala በሱ ካመንን ህይወትን እንደምናገኝ ተስፋን እንደምናገኝ ነግሮናል። አ እነዚያ ከናንተ ያመኑትና መልካም ስራዎችን የሰሩትን እነዚያን ከእሱ በፊት የነበሩትን እንደተካ በምድር ላይ በእርግጥ ሊተካቸው ለእነርሱ የሚያንን የወደደላቸውን ሃይማኖታቸውን ሊያደላድልላቸው ከፍርሃታቸውን በኋላ የነበረ ጸጥታ ሊለውጥላቸው ተስፋን ቃል ሰጥቷቸዋል። አምላካችን አላህ ሱብሃነሁ ወተዓላ ተስፋን ህይወትን ሰጥቶናል። ሌላኛው ከሞት ሺ በኋላ አላህ ጋር ትሄጃለሽ ወይ ብሏታል። አምላካችን አላሁ ሱብሃነሁ ወተዓላ እንደሚሰበስበን ወደ ሱ ጋር እንደምንሄድ በቁርኣን በግልጽ አስቀምጦልናል። በሱረቱ ልኢምራን በሱረት ልሙእሚኑን በሱረት ልሙልክ ተቀምጦላችኋል። ብትሞቱም ወይም ብትገደሉ በእርግጥ ወደ አላህ ብቻ ትሰበሰባላችሁ። እርሱ ያ በምድር ውስጥ የበተናችሁ ነው፣ ወደ እርሱም ትሰበሰባላችሁ ይላል። ወደ አላህ እንሄዳለን። እንግዲህ ጴንጤ ወገናችን ልጅቱ ስለ ሃይማኖት እንደማታቅ ስላወቀ በስልምናም ላይ በመጽሐፍ ቅዱስም ላይ ነበር ሲቀጥፍ የነበረው። ሰላት መስገድሻ ያዋጣሽ ምናምን እያለ ለቀጥፈው መጽሐፍ ቅዱስ ላይ እምነትና ስራ አስፈላጊ ነው። ሰላት አስፈላጊ ነው። ኢየሱስ ክርስቶስ ሰላትን ይሰግድ ነበረ፣ ጸሎትን ያቀርብ ነበረ። ኢየሱስ ሰላት በመስገዱ ጸሎትን በማቅረቡ ከጠላት ድኗል። በመጸለዩ ኢየሱስ አልተገደለም። ታውቃላችሁ መጽሐፍ ቅዱስ ላይ። ለማንኛው መጽሐፍ ቅዱስ ላይ ሰላት አስፈላጊ እንደሆነ ሰላት የሚሰግድ ሰው ገነትን እንደሚገባ ተቀምጧል። የአቆም መልእክት ሁለት ከ19 ጀምራችሁ ማንበብ ትችላላችሁ። ሌላው በገዛ መጽሐፍ ቅዱሱ ሲዋሽ የነበረው ኢየሱስን ህያው ብሎ ነው የገለጸው። በነገራችን ላይ ኢየሱስ ህያው አይደለም፣ ኢየሱስ ሟች ነው። ምክንያቱም ኢየሱስ የሰው ልጅ ነው፣ የሰው ልጅ ደግሞ ይሞታል፣ በትንሣኤ ቀን ይሰበሰባል። ኢየሱስ ክርስቶስ ለወደፊት ሲመጣ በዳግም ምጽዓት ሲመጣ ሞቶ በትንሣኤ ቀን እንደገና ከኛ ጋር አብሮ የሚነሳ እንጂ ሕያው አይደለም። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ ስድስት ቁጥር ስልሳ ዘጠኝ ላይ ኢየሱስ የህያው የእግዚአብሔር ልጅ ነው እንዴት ተባለ? ህያው የእግዚአብሔር ልጅ አልተባለም። አንድ ህያው አምላክ አለ እሱም ኢየሱስን የፈጠረው ብቻና ብቻ ነው። ሁለት ሕያው ካለ ሁለት ፈጣሪ ሊሆን ነው ማለት ነው። ስለዚህ መጽሐፍ ቅዱስ ያስተዋወቀው አንድ ሕያውን እግዚአብሔር ነው። ኢየሱስ ደግሞ እግዚአብሔር አይደለም። ኢየሱስ ደግሞ ፈጣሪ አይደለም። አትዋሽ ወገናችን፣ እሺ። ውሸት እንዴት ይሰቀጥጣል! በእርግጥ ለጴንጤ ውሸት የተፈቀደና የተወደደ ነው። ሌላው አትስ ገጂ ጸሎት ምናምን አያስፈልግሽም፣ ኢየሱስ በመስቀል ላይ ስራውን ሰርቷል ለተባለው፣ ኢየሱስ እንደው ተሰቀለ እንኳ ካልን፣ መስቀል ላይ ሁሉ አልከተባለ ወንጀለኛ ሆኖ ነው ህግ ጥሶ ነው ተከሶ ሸንጎ ቀርቦ ነው። ተከሰሰ፣ ሸንጎ ቀረበ፣ ወንጀለኛ ተብሎ ተፈርዶበት ነው። ስለዚህ መስቀል ላይ የተሰራው ስራ የወንጀል ስራ ነው። ወንጀለኛ ራሱን ማዳን አልቻለም፣ እንኳን ሌላ ሊያድን ማለት ነው። ስለዚህ መስቀል ላይ የተሰራው ስራ ኢየሱስ ራሱን ማዳን ራሱ አልቻለም፣ እንኳን ሌሎችን ሊያድን ማለት ነው። የሰው ልጅ የሚድለው በእምነትና በስራ ነው። ኢየሱስ ክርስቶስ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ እንዳስተማረው ማለት ነው። ኢየሱስ ክርስቶስ እኛ ወንድማችን ነው። እንግዲህ ሙስሊሞቹ በጣም የላሸቀ ሞራል ነው ያላቸው፣ እንደ ጴንጤዎቹ ማለት ነው። እንዴት ነው አንድ ሙስሊም ኢየሱስ ክርስቶስ ወንድሙ ሆኖ ሳለ በሙስሊምና በጴንጤ መካከል ያለው ልዩነት ምንድነው? ሙስሊም ኢየሱስ ወንድሙ ነው። ጴንጤ የሙስሊም ወንድም የሚሆነውን ኢየሱስን ፈጣሪ አድርጎ የያዘ ነው። ይሄ ነው ደረጃና የደረጃ ልዩነታችን። ቢያንስ በዚህ እንኳን የሞራል ልዕልና የሌለው የሙስሊም የላሸቀ ወጣት ነው ያለን። ኦኬ፣ አንድ ጋጠወጥ ጴንጤ ጋ ስትቀርቡ? ኢየሱስ ለኔ ወንድሜ ነው፣ የኔ ወንድም ነው የምታመልከው ብላችሁ እንኳ መዝጋት አትችሉ ወይ? ስለ ሃይማኖት ካላወቃችሁ እኔ ስለ ሃይማኖት አላቅም ብላችሁ መልሱ፣ ደንባራ ሁላ።